እኔ ክርስትና ብዬ የተቀበልኩት ሃይማኖት የገዳይ ሃይማኖት ነው። ገዳይና ህፃኖችን የሚገድል እና የሚያዋርድ አደባባይ ላይ ነው። ስለዚህ የለም እኔ አጥፉልኝ። የኢትዮጵያ ሕዝብ ኦርቶዶክስ የሚባል ሰው መቶን የቤት እንዳይሰድበኝ እኔ አልፈልጋቸውም። እኔ ከገዳይ ጋር ውል የለኝም። እኔ ንጹሕ ኢትዮጵያዊ ነኝ። በአንድነትና በመከባበር ሙስሊምንም አክብሬ ጴንጤንም አክብሬ የፈለገውን ሃይማኖት የመጣ ሰው አክብሬ ምኖር ሴት ነኝ። ጀርመን ላይ ምኖር ፖለቲከኛም አይደለው፣ በፖለቲካም አልተዳደርም። እኔ የምናገረው ሪያሊቱንን ሁሌ የምነግረው ለኢትዮጵያ ህዝብ። የኢትዮጵያ ህዝብ ንቃ፣ ኦርቶዶክስ መነገጃ እያረገች ነው፣ እያስገደሉህ ነው። ንቃ ነው የምልህ ሁሌ ለኢትዮጵያ ህዝብ፣ አሁንም ነገም፣ ህዝቤ ስለሆንክ ህዝቤን ከማዳን እኔ ሙስሊም ስለሆንኩኝ ስለተቀበልኩኝ ምንም የሚከለክለኝ ነገር የለም። ለህዝቤ ሁሉም ድምፅ እሆናለሁ። ህዝቤ በማያገባው በቤተክርስቲያን በወንጀለኛ ቤተክርስቲያን መሳሪያ በሚደበቅበት እንዲያልቅም እንዲገደልም አልፈልግም አደባባይ ላይ። ስለዚህ ተው፣ የኢትዮጵያ ሰዎች ኦርቶዶክስ ማን ነው? እግዚአብሔር በልብ ነው። ወይም የምትመርጡትና እግዚአብሔር ምረጡ። አንድ መንገድ የያዙ ገዳይ ሃይማኖት አታምልኩ። ይሄንን ነው ምላችሁ። የሚሊሊክ አምላክ ይመስገን ተብሎ የሚቀደስበት ቤተክርስቲያን በህይወት ዘመኔ አይቻላቅም። ይሄ ነው እኔ ከእናንተ ሃይማኖት እንድወጣ ያደረገኝ። ቤተክርስቲያኑን ሚሊሊክ ብለው ይዘምሩበታል። ቤተክርስቲያን እንግዲህ እ ያደኩት እግዚአብሔር እንዳለ ነው አላህ በሙስሊም በእኛ ደግሞ እግዚአብሔር እንዳለ ነው የማውቀው። እናንተ ግን የሚሊሊክ አምላክ እያላችሁ ነው የምትዘምሩበት። ስለዚህ ምን በወጣ ብዬ ነው እኔ ከጠንቋይና ከደብተራ ጋር አብሬ ተደምሬ ክርስቲያን የምባለው ብዬ ነው ሞስሊም የሆንኩት። ይሄ እውነቱ ልንገራችሁ፣ የምትዋረዱትም በራሳችሁ ስራና በራሳችሁ ጥፋት ነው። እዚጋ ቤተክርስቲያን ፍርዬ ደፍራለች። ፍርዬ ሪፖርት አድርጉ፣ ሪፖርት አድርጉት። እናንተ ሁልጊዜ እግዚአብሔር ሲፈጥራችሁ አይቶ አይቶ ክፋት ነው የሰጣችሁ። ለምን እውነተኛ የጌታ ተቀባዮች አይደላችሁም። እናንተ ሰይጣኖች ናችሁ። ይሄ ኦርቶዶክስ ሰይጣን ብቻ ነው ያፈራው። ኖ ይሄ ትክክለኛውን ነው የምነግራችሁ፣ ትክክለኛ ታሪክ ነው። ኦርቶዶክስ በዚህ ዘመን ኦርቶዶክስ ሰይጣንና ገዳይ አስገዳይ፣ ሕፃን ደፋሪ፣ ሽማግሌ አዋራጅ፣ ሰው ማያከብር ትልቅ ሰው እንኳን አንቱ ብሎ ማይጠራ የከበረን ሰው ዝቅ እያደረገ የሚያዋርድ ማህበረሰብ ኦርቶዶክስ ነው። ይሄንን ነው የምላችሁ ነኝ። ዛሬ ይሄንን ነው የምላችሁ።